ጉዳሰማል ከሰጡት ጆሮ ጉድ ነው ዘንድሮ ለፍቅር እንጂ እኔ ስላሉ ባልታ የለኝም ቦታ እሩታዬ የኔ ናት የኔ ልዕልት። በነገራችን ላይ አንዳንድ ጊዜ መውደዳችሁን ፍቅራችሁን ዋጋ የከፈላችሁለትን ህይወት ሳይረዱ ሲቀሩ እነ አብርሽ እንደዚህም አዲስ ህይወት መመስረት ይቻላል፣ እላችሁ ፈልጌ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች ሰላማችሁ ይብዛልኝ። እውነት ሩታዬ እንደ ሴት ልጅ እንደ አንድ አፍቃሪ ብዙ ዋጋ ከፍላ ነበረ ለአብርሽ። ነገር ግን ዋጋ የከፈለችው ነገር አንድም ሳይቀር መሬት ድፍት አድርጎታል። አቶ አብርሃም እና ሩታዬ ዛሬ አንበሳዋን ይዛ መታለች። አንበሳዋን ይዛ መታለች። ፍቅሯን ይዛ መታለች። አጋሯን ይዛ መታለች። ጎበስ ደግ አርገሻል። ስንት ጊዜ ትለምን ያለሽ? ስንት ጊዜ ታረቅሻለሽ? ስንት ጊዜ በቃ አሌለም ማድረግ እንደማትች ማፍቀር እንደማትች ተፈቃሪ እንዳልሆንሽ ምናምን ተፈላጊ እንዳልሆንሽ ምናምን ነገር እንዳስብ አድርገሽው ነበረ። ለአብርሽ ዛሬ ደግሞ ሙሉ ለሙሉ እንደሚያስብ ታረጊዋለሽ ማለት ነው እና ለማንኛውም ሩታዬ ያጣፍጥልሽ የአብርሃም የሳራ ሰርግ ያደርግልሽ። ስትጋቡላለውኝ አሁን ገና ቆይ ቆይ ቆይ። ለማንኛውም እስቲ እኒ ዘላቂ ነው ወይስ ምንድነው የሚለውን አይተን ምርቃቱን እና እንትን እንላለን። አይሻልም? እን ይሻላል። ሩታዬ በነገራችን ላይ እንደዚ ፈገግ ብላ ስላየዋትኝ በጣም ደስ ብሎኛል። እንደ ሴት ልጅ ስታለቅስ እንደዚ ምናምን ነገር ስቆዝ ምናምን ደስ አይለኝም እኔ ምክንያቱም ምንም ጥፋት በሌለ ምንም ያለ ምንም ጥፋቷ ነው። እንደውም በተደጋጋሚ ሴት ይዞ የመጣው አብርሽ ነው። እሷ እንደዛ አላደረገችም ነበረ። ነገር ግን ዛሬ ላይ